ሁሌም አውደ ዓመት ሲመጣ ሁሉም የመዝናኛ ቴሌቪዥኖች በበዓል ልዩ ዝግጅቶቻቸው ይደምቃሉ። ሁሉ ሙዚቀኛ ሲበዛ ስራ ይበዛበታል። የአንዱን ክለብ ስራ እንደጨረሰ ጎራ ይላል፣ የዚያኛውም ስራ ሲያልቅለት ደግሞ ሌላኛውን ይሰልሳል። ሁሉ ሙዚቀኛ ከበዓል ዋዜማ ጀምሮ ባሉ ቀናት እጅጉን በስራ ይጨናነቃል። እንዲህ ባለው ውጥረት መካከል ግን ልክ እንደ ያሬድ ነጉ የተረሱ፣ የተገለሉ፣ በብዙ ችግር ውስጥ ያሉ ሙዚቀኞችን በቀጥታ የማግኘት እድል የተነፈጉትን ሰዎች አስበው እስኪ ደግሞ ዘንድሮ እነሱን ላስደሰት ብሎ የሚሰራ ባለሙያ እምብዛም አይታይም። ድምፃዊ ያሬድ ነጉ በዘንድሮ የፋሲካ በዓል ላይ ቃሊቲ ማረሚያ ቤት ሄዶ ለሴት ታራሚዎች የሙዚቃ ስራውን ሲያቀርብ ታራሚዎቹ ላይ ከታየው ደስታ በላይ ከ129 ሺህ በላይ ተከታይ ባለው የያሬድ ነጉ የዩቲዩብ ቻናል ላይ ፕሮግራሙን እየተመለከቱ እጅጉን ደስተኞች ነበሩ። ታዲያ የያሬድ ነጉ የመድረክ ስራ ላይ ድንገት ከታራሚዎቹ መካከል አንዲት ታራሚ ከነ ልጇ ወደ መድረኩ ብቅ ብላ የኩኩ ሰብስቤን ና ቀዘባዬን ታንጎራጉር ጀመር። በዚህ መካከል አብዛኛው ሰው ማረሚያ ቤት ውስጥ እንዲህ ያለች ድምፀ መረዋ ልጅ መገኘቷ ታምር ነው ሲል ወዲያ ደግሞ የሚያውቃት ግን ደግሞ ለወራት የጠፋችበት ሰው እንዴ ፍርዬ አይደለችም እንዴ ብሎ ሲደነግጥ መስተዋሉ ተሰምቷል።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 አንዲት ድምፃዊት ከነ ልጇ መድረክ ላይ መታየቷ ጥያቄ ፈጥሯል። ከዚህ ጉዳይ ጋር ተያይዞ የማያውቋት ሰዎች እቺ ሰው ማነች ሲሉ ሌሎች ደግሞ ፍሬህይወት ስለሺ እንዴት ብላ ነው ማረሚያ ቤት የወረደችው የሚል ጥያቄ ሲያነሱ ተሰምቷል። ከዚህ ጋር ተያይዞ ታዲያ ዘ-ሐበሻ የዚችን ድምፃዊ ጉዳይ በተመለከተ አገኘው ያለውን መረጃ አጋርቷል። ከያሬድ ነጉ ስራም ጋር በተያያዘ አንድ የህግ መምህር የሆኑ ሰው ሀሳባቸውን አካፍለዋል። የእነሱን ጉዳይ በተመለከተ ልናደርሳችሁ ነው እስከ ፕሮግራማችን ፍጻሜ ድረስ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 በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍሬህይወት ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ ምን ሆና ነው የታሰረችው የሚል ጥያቄ አቅርበውልኛል። በዚህም መሰረት የታሰረችበትን ምክንያትና የተፈረደባትን ዓመት ስንት እንደሆነ የሚያሳየውን ክስ መዝገብ አስመለክታቸዋለሁ ሲል ነው ዘ ሐበሻ ጉዳዩን የዘገበው። በዐቃቤ ሕግ የክስ መዝገብ ላይ አንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ ሁለት ተከሳሾች በሶስት ክሶች መከሰሳቸውን ነው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 500 ዶላር ይከፈላቸዋል፣ ምግብና መኝታም በጥሩ ሁኔታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማትም እንዲሁ ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀበት ነሐሴ ወር አካባቢ 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ከሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለሶስት ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ሁለተኛ ተከሳሽ ለአሊፈ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪም ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላቸዋል ከተባለው 500 ዶላር የወር ደመወዝ 200 ዶላር ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግና ይላል። ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የሶስት ወራት ጊዜ ለተጨማሪ አራት ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳይን ተጋላጭነትን በመጠቀም ከሰዎች ጋር ወሲብ እንዲፈጽሙ ካደረጓቸው በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር የጠቅላይ አቃቤ ህግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጄኔራል አቃቤ ህግ ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲያደርጉ ቆይተዋል። በክርክሩ ሂደትም በአቃቤ ህግ በተከሳሾች ላይ ማስረጃ አቅርቦ እያሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ በአቃቤ ህግ የቀረበባትን ክስ መከላከል ባለመቻሏ፣ ሁለተኛ ተከሳሽም አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ ጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራትና በ30 ሺህ ብር የገንዘብ መዋጮ፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ሲል ወስኗል። ከዚህ በኋላ ነው እንግዲህ ፍሬህይወት ወይን ቤት መሆኗ የታወቀው። የገንዘብ ቅጣት መቀጮ እንዲቀጡ ሲል ወስኗል። ድምጻዊት ፍሬህይወት ስለሺ ማረሚያ ቤት ከመውረዷ በፊት በተለይ ደግሞ እኔ ወዳሃለው ተዋት በልዛም መዛም በሚለው የብዙነሽ በቀለ ስራዋ ትታወቃለች። ልፍ ሲልም ተለወጥከብኝና አሳመነኝ አወይኔ የተሰኙ ደግሞ የቪዲዮ ሙዚቃዎችንም ሰርታ እንዲሁ ወደ አድማጭ ተመልካች አድርሳለች ከያሬድ ነጉ የቃሊቲ ማረሚያ ቤት ስራ ጋር ተያይዞ ጠበቃው አቶ አባየው ጌታ እንዲህ ሲሉ ሀሳባቸውን አስፍረዋል። ሙያዬ ጥብቅና በመሆኑ ማረሚያ ቤት ያሉ ሰዎችን በተለይም ደግሞ ደንበኞችን ለማግኘት የሚሄድባቸው አጋጣሚዎች ብዙ ናቸው። በሄድኩባቸው በተለያዩ አጋጣሚዎችና የተለያዩ ጊዜያት የሙድ መቀያየር አስተውየባቸው አውቃለሁ። ድባቴ ተጭኗቸው ተጫጭኗቸው በትንሽ ተስፋ ተደስተውም ያውቃሉ። በተለይ የተከሰሱባቸው ወንጀሎች ከበድ ያለ ከሆነ ደግሞ የሚታይባቸው የስሜት አይነት መቀያየር ከፍተኛ ነው። ውሳኔ የተሰጥቶባቸው ይግባኝ ክትትል ላይ ያሉትም እንደዛው ናቸው። ይህን የምጽፈው ዛሬ ድምጻዊ ያሬድ ነጉ ቃሊቲ ማረሚያ ቤት ተቋም ገብቶ ታራሚዎች ሙዚቃ አቅርቦ የተደሰቱትን ደስታ በቪዲዮ በገጹ አጋርቶ ከተመለከትኩ በኋላ ነው። ታስሬ ባላውቅም የታሰሩ ሰዎችን አውቃለሁ፣ አያለሁ ተስፋ መቁረጥ፣ ድባቴ፣ ራስ መጥላትና ሌሎች አሉታዊ ባህርያትን የሚስተዋልባቸው መሆኑንም እሙን ነው። ደግሞ በትንሽዬ ተስፋ ፊታቸውም ታበራላቸዋለች። ለምሳሌ ይግባኛቸው ተቀባይነት አግኝተዋል፣ ቀጠሮ ይዤ መጥቻለሁ ካልኳቸው፣ ፍርዱ የመሻሻል ተስፋ ያለው መሆኑን ከነገርኳቸው ፊታቸው ላይ የሚታየው የደስታና የፈገግታ ነገር አጃይብ ያሰኛል በእርግጥ እነዚህ ሰዎች ጥፋት አጥፍተዋል ተብሎ ተፈርዶባቸው የእስር ጊዜያቸውን እዚያው ተቋም እያሳለፉ ያሉ እንዲሁም የዋስትና መብት ተከልክለው በችሎት ክትትል ላይ እያሉ ይገኙባቸዋል። እነዚህ ሰዎች በሞት እስካልተቀጡ ድረስ ወደፊት የፍርድ ጊዜያቸውን ጨርሰው በምህረትና በአመክሮ ወጥተው ማህበረሰቡን የሚቀላቀሉ ሰዎች መሆናቸውን መገንዘብ ያስፈልጋል። ጥፋተኛ የተባሉ ሰዎች እስረኞችን ማዝናናት ምን የሚሉት ቅብጠት ነው የሚሉ አንዳንድ አሉታዊ አስተያየቶችን እየተመለከትኩ ነበር እና ይህንን ልሉደድኩ ይላሉ። ከዚህ ጉዳይ ጋር ተያይዞ ያሬድ ነጉን እንዴት ቃሊቲ ወርዶ ታራሚዎችን ያዝናናል? ምን አይነት ነገር ነው? ሊቀጡ አይደለም ወይ እስር ቤት ያሉ? ብለው ሀሳብ ላነሱ ሰዎች ነው እንግዲህ ጠበቃው ሀሳባቸውን የሰነዘሩት የሀገራችን ኢኮኖሚ ሁኔታ ሆኖ ነው እንጂ ሌሎች የአውሮፓ ሀገራት እነ ስዊድን እነ ኖርዌይ በመሰሉ ሀገራት ላይ እስረኛ ሆኖ መቀመጥ መታደል ነው የሚያስብል መሆኑን ከተለያዩ ከምናያቸው ቪዲዮዎች መመስከር የሚቻል ይመስለኛል። አንዷ እንደውም በቅርቡ የሆነ ፖድካስት ላይ እዚህ ሰርተን ከመኖር ዱባይ ብንታሰር ይሻላል ብላ በመናገሯ ፈገግ ማለታችን የቀናት ትዝታ ነው። ጉዳይን ሳጠቃልል ማረሚያ ቤቶችን በቅርቡ በዶክተር በዛብህ ብርሃኑ የሚመራው ቡድን ነፃ ህክምና ድጋፍ እንዳደረገ ሁሉ አርቲስቶች፣ የሥነ ልቦና አማካሪዎች፣ መንፈሳዊ ሰዎች፣ ዘማሪያንና ሌሎችም በሙያቸው ቢያገለግሏቸው ነገ ታርሞ በሚወጣና ወደ ማህበረሰቡ በሚቀላቀል ሰው ላይ የሚያሳርፉት አሻራ ቀላል የማይባል መሆኑን አጽንኦት መስጠት ያስፈልጋል። ድምፃ ያሬድ ነጉ ስላደረግከው ድርጊት ላደንቅህ እና ላመሰግንህ ወዳለው ይህንን ማረሚያ በአንድም ሆነ በሌላ የሚጎበኝና የሚያውቅ ሰው የሚረዳው እውነት ነው። ሲሉ ጠበቃው ያሬድ ነጉን ስራ አድንቀው ተናግረዋል። ድምፃዊት ፍሬህይወት ስለሺም የተፈረደባትን ፍርድ በሰላም ጨርሳ ወጥታ መልሳ ወደምትወደው ሙዚቃና ወደ አድናቂዎቿ እንድትመለስ ምኞታችን ነው። በተለይ ደግሞ እዛ ሆና የወለደቻት ልጅ ምንም በማታቀው ሁኔታ በአንድ አጥር ውስጥ ተከልላ የመኖሯ ጉዳይ እጅጉን የሚያም ነገር ነው። ያማሌሄ ግን ሰው ከስተቱ ተምሮ ታርሞ ታርቆ ከወጣ ወደ ተሻለ ደረጃና የተሻለ ስብዕና ይዞ መውጣቱ የማይቀር ነገር ነውና ድምፃዊት ፍሬህይወት ስለሺን ተመልሳ ወደ ሙያዋ እንዲህ ፍንጥዝ ድስት ያስደረጋትን ሙያ በነጻነት የምትሰራበት ቀን ይመጣል ብለን እናስባለን። እንዲያም እንዲሆንላት መሻታችን ነው። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን።